የሞቱት አባቶቻችን ግን በእንዲህ አይነት መከራ ሲያልፉ መግለጫ እንኳን ማውጣት ለምንድን ነው የከበዳችሁ? ብፁዓን አባቶቻችን ወንድሞቻችሁ፣ ጓደኞቻችሁ፣ የሃይማኖት አባቶቻችሁ በትህርምት በእድሜያቸው፣ በቅድስናቸው፣ በንጽህናቸው ራሳቸውን ለእግዚአብሔር በማስገዛት በእጥፍ የሚበልጡ አባቶቻችሁ፣ ለእናንተም ለቤተ ክርስቲያንም የሚጸልዩ አባቶቻችሁ ሲገደሉ ለምንድነው ዝም የምትሉት? የሃይማኖት አባቶቻችን በየጊዜው እንዲህ እየተገደሉ እኛም እያለቀስን እናንተም በዝምታ እንዲህ ነው ወይ? ቤተ ክርስቲያናችንን ቀጣይ የምናስቀጥላት ይችን ይህችን ቤተ ክርስቲያን ለማጥፋት እውነተኛ የብህተውና ህይወቱ የሚመላለሱ አበው አባቶቻችንን ማጥፋት የቅድሚያ ስራቸው እንደሆነ፣ ገዳማውያን እየተረሸኑ ነው። ገዳማውያን እየታረዱ ነው። የአብነት ተማሪዎች እየተረሸኑ ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ሰላም ጤና ይስጥልን። ውድ የሚዲያችን ተከታታዮች፣ በያላችሁበት ሰላም እግዚአብሔር ይብዛላችሁ። በዚህ ሰዓትና በዚህ ጊዜ በወቅታዊ ጉዳይ ወደ እናንተ ብቅ ብለናል። ሚዲያችንን ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ ከወዲሁ እናሳስባለን። እንግዲህ እንደሚታወቀው ቤተክርስቲያናችን ዘወትር በብዙ ደስታ መካከል ታልፋለች፣ አንዳንድ ጊዜ ደግሞ በብዙ መከራ መካከል ታልፋለች። አንዳንድ ጊዜ ልጆቿ አስደናቂ ስራ እየሰሩላት በስራቸው ትደመማለች። አንዳንድ ጊዜ ደግሞ ቤተክርስቲያናችን ታዝናለች። አሁን አሁን ቤተክርስቲያናችን በልጆቿ ላይ የሚደርሰው መከራ የሚደርሰው ሰቆቃ እያየች ቤተክርስቲያን እየተደሰተች ነው ወይስ ደግሞ እያለቀሰች ነው ብለን ብንጠይቃት፣ ሁልጊዜ ቤተክርስቲያን እያነባች ነው፣ ሁልጊዜ ቤተክርስቲያን እያዘነች ነው፣ ሁልጊዜ ቤተክርስቲያን አዎ አንገቷን ደፍታ ያለችበት ሰዓትና ጊዜ ነው። ይሄ ሁሉ ለምንድን ነው እየሆነ ያለው? አንገቷን የምደፈው የምታዝነው፣ የምታለቅሰው ለምንድን ነው ብለን የጠየቅን እንደሆነ ልጆቿ በብዙ መከራና በብዙ ፈተና እያለፉ ስለሆነ ነው። ሰሞኑን እንዳየነውና እንደተመለከትነው በየኔታ ይባቤ ጉዳይ ሰፋ ያሉ ሀሳቦች በማህበራዊ ሚዲያ እየተዘዋወሩ እያየን እየተመለከትን ሰምተናል። ምንድን ነበር ጉዳዩ ተብሎ ከተነሳ የኔታ ይባቤ ከተማሪዎቻቸው ተለይተው እንደታሰሩ ወደ እስር ቤት እንደሄዱ ሰምተናል። ይህንን የቤተ ክርስቲያን ልጆች አባታችን ይፈቱልን የሚል ጩኸት በማስተጋባት ላይ ይገኛሉ። የኔታ ከተማሪዎቻቸው ተለይተው ለምን ታሰሩ? ይሄ መከራ ለምን ደረሰባቸው? የኔታን ፍቱልን የሚል በማህበራዊ ሚዲያ እግዚአብሔር የተመሰገነ ይሁን የቤተ ክርስቲያን ልጆች ብዙ እየጮሆ ነው፣ የቤተ ክርስቲያን ልጆቻችን። በዚህም እናመሰግናለን። ለምን ለቤተ ክርስቲያን አለው የሚል እውነተኛ አባት ካዩና ከተመለከቱ የቤተ ክርስቲያን ልጆቻችን ለአባቶቻቸው እስከ መጨረሻው ህቅታ ድረስ እንደሚቆሙ እያየ ነው፣ እየተመለከት ነው። አለማዊ ሚዲያዎች ወይም ደግሞ የመንግስት ሚዲያዎችና የመንግስት አካላት ምንም እንኳ ዝም ቢሉ እንዲሁም ደግሞ የቤተ ክርስቲያኗ ትልልቅ ሚዲያዎች የምንላቸውም ደግሞ ዝምታን ቢያተርፉም የቤተ ክርስቲያን ልጆች ግን የቤተ ክርስቲያን አባታችን ለምን እንዲህ መከራ ይደርስባቸዋል ብለው በተለይ ደግሞ በሀገረ ስብከታቸው ያሉ አማኞች፣ ካህናት፣ ሊቃውንት አባቶች ሰላሞች ሰልፍ ወጥተው አባታችን ፍቱልን፣ ምን አጥፍተው ነው የታሰሩት? ለምን ይታሰራሉ? አባታችን ለምን መከራ ይደርስባቸዋል? እሳቸው የያዙት ዳዊት ነው። እሳቸው የያዙት ወንጌል ነው። እሳቸው የያዙት ቃለ እግዚአብሔር ነው። እሳቸው የያዙት መቋሚያ ነው። እርሳቸው የደፉት አዎ፣ የምናኔ ቆብ ነው። እሳቸው በእጃቸው ገዳም እየገነቡ በአንደበታቸው ወንጌል እያስተማሩ እንዲሁም ደግሞ የመንግስትን ስራ የልማት ስራንም እየሰሩ ያሉ ታላቅ አባት ናቸው። ስለምን ታስሩ ብናላችሁ ብለው ልጆቻቸው ተገልጋዮቹ አማኞቹ ሰላማዊ ሰልፍ እየወጡ እያየን ነው። ይሄ የሚገባም ነው። የሃይማኖት አባት መከራ ሲደርስለት የስጋ ወገኖቹ አይደለም የሚቆሙለት የሃይማኖት ልጆቹ ናቸው። ደቀ መዛሙርቶ፣ ተማሪዎቹ ናቸው መቆም የሚያለባቸው። ይህንን እያደረጉ ነው። ነገር ግን ከዚህ ከፍ ባለ የሀገረ ስብከቱ ስራ አስኪያጅ፣ የሀገረ ስብከቱ ሊቀ ጳጳስ፣ የወረዳ ቤተ ክህነቱ ስራ አስኪያጆች ሰፋ ያለ መግለጫ ለመንግስት ማቅረብ ይገባቸዋል። ይህንን ግን እያደረጉ አይደለም። በተለይ ደግሞ የሀገረ ስብከቱ ሊቀ ጳጳስ የሚመለከተው በመግለጫም በምንም፣ አዎ ለምን እንደታሰሩና ለምን ሊታሰሩ እንደተፈለገ መንግስትስ ደግሞ ምን ፈልጎ ነው ያሰራቸው ብሎ መጠየቅም መግለጫ ማውጣትም የሚገባው የሀገረ ስብከቱ ሊቀ ጳጳስ ነውና፣ ይህንን በሚገባ የሀገረ ስብከቱ ጉዳዩን አይቶ ተመልክቶ እስከ መጨረሻው ድረስ እንዲሄድበት የቤተ ክርስቲያን ልጆቻችን ጥሪ እንድታቀርቡ ከወዲሁ አደራ ለማለት እንወዳለን። እንግዲህ ይሄ ብቻ አይደለም፣ በሌላ አካባቢ ብዙ የቤተ ክርስቲያን ልጆቻችን ለቤተ ክርስቲያን አባቶቻቸው የሚጮሁ ድምፅ የሚሆኑ አባቶች፣ ሌሎችም እየታሰሩ እንደሆነ እየሰማን፣ አዎ እየታሰሩ እንደሆነ እየሰማን ነው። ስለዚህ የቤተ ክርስቲያን ልጆችን የቤተ ክርስቲያን አገልጋዮችን አታንገላቷቸው። በአንደበታቸው ቃል እግዚአብሔር ነው ያለው። አዎ በጎናቸው ዳዊት አንጠልጥለው ዳዊት ይዘው ነው ያሉት። በእጃቸው መስቀል ነው ያለው። አዎ መቋሚያ ነው ያዙት። ሌላ የሚይዙት ነገር የለም። ስለዚህ ከዚህ አንጻር የሃይማኖት አባቶቻችን በዚህ ልክ ባንገፋቸው መልካም ነው። ይህንን እያልን እየጮህን ባለንበት ሰዓት እና ጊዜ የንታይባቤ ይፈቱልን እያልን ባልንበት ሰዓት እና ጊዜ መንግስት የንታይባቤን ይፈታልናል ብለን ስንጠብቅ ሌላ ደግሞ እየሰማን ያለነው ጭራሽ የቤተ ክርስቲያኗ አምድና መሰረት ከሆነው አባቶቻችን ዓለምን ንቀው ትዳር ምን ያደርግልኛል ብለው ልጅ ምን ያደርግልኛል ብለው ትዳራቸውን፣ ልጃቸውን፣ ኑሯቸውን፣ ህይወታቸውን ገዳም አድርገው ዝቋላ ገዳም ላይ የተቀመጡ አባቶቻችን እንደተገደሉ እየሰማን ነው። ተመልከቱ እንግዲህ ቤተ ክርስቲያናችን የታሰሩትን ፍቱልኝ እያለች በምትጠይቅበት ሰዓትና ጊዜ የታሰሩትን ከመፍታት ይልቅ ደግሞ በገዳም ተወስነው ለሀገር ለቤተ ክርስቲያን ለዓለም ለትውልድ የሚጸልዩ በወጉ እንጀራ ሳይበሉ ቋርፍ እየበሉ ሳሌ ለነ ቅድስት እያሉ 24 ሰዓት ሙሉ ቃለ እግዚአብሔር እየተናገሩ በጾም በጸሎት በትህርምት ተወስነው የሚኖሩ አባቶቻችን በእጃቸው ያለ መስቀል ነው። በእጃቸው ያለ ዳዊት ነው። በእጃቸው ያለ የእግዚአብሔር ቃል ነው። በእጃቸው ያለ መቁጠሪያ ነው። በእጃቸው ያለ መቋሚያ ነው። ነገር ግን አባቶቻችን በመሳሪያ ተደብድበው ሲገደሉ እያየን ነው። ይሄ በአሁኑ ብቻ አይደለም። ከዚህ በፊትም የዛሬ ዓመት አንድ አይሉ ሶስት አባቶቻችንን ተገለው አይተናል። እኒ አባቶቻችን ተገለው ሰማዕትነትን ተቀብለው አንምተን አልቅሰን የቤተ ክርስቲያን ልጆች እንባቸው ሳይደርቅ በአመቶ እንደገና ለምን ይሄን ገዳም ይጠብቃሉ ያስጠብቃሉ? ለምን ለሀገር፣ ለቤተ ክርስቲያን፣ ለትውልድ ለምን ይጸለይበታል? የሚሉ አካላት አባቶቻችንን የተወሰኑትን አፍነው ወስደዋል? ዋና ዋና የተባሉት አባቶቻችንን ገለዋቸዋል። ሐዋርያው ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 8 ቁጥር 36 ላይ ስለ አንተ ቀኑን ሁሉ እንገድላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን ይላል። በወደደን በእርሱ ከአሸናፊዎች እንበልጣለን። መጽናኛችን ይሄ ነው። መንግስት ይጠብቀናል ብለን ግብር እየከፈልን ተስፋ አድርገ ነው ተስፋችን ተሟጧል ለረጅም ሰዓት ተስፋ አድርገ ነው ኑረናል ከቀንቀን ይሻላል እያል ለብዙ ጊዜ ታግሰናል ለብዙ ጊዜ ጩኸናል አልሆነም አሁንስ ተስፋ የማን ነው እንዳለው ቅዱስ ዳዊት ለአባቶቻችን ተስፋቸው እግዚአብሔር ነው ለቤተ ክርስቲያን ተስፋዋ እግዚአብሔር ነው ከሰው አሁን ምንም የምንጠብቀው ነገር የለም በየዓመቱ እየተፈራረቁ እንዲህ አይነት መከራ እያደረሱብን፣ ለሀገር ለመንግስት ብዙ ጊዜ አቤቱታ ቀርቧል። ይጠብቀና ለምንለው ለመከላከያ ሰራዊትም ብዙ ጊዜ ጥሪ ተደርጓል። በየዓመቱ ማልቀስ ብቻ ነው። በየዓመቱ እየየ ነው። በየዓመቱ እሪ ነው። መከራችን በስቷል፣ ወገኖቻችን ችግራችን በስጧል። ሰው እንዴት በገዳም ተወስኖ በጸሎት ተወስኖ ቋርፍ እየበላ ዳቤ እየበላ ለሚኖር አንድ የሃይማኖት አባት እንዴት በመሳሪያ ተደብድቦ ይገደላል? እጆቻችሁ እንዴት ቢጨክኑላችሁ ነው ምላጩን የምስቡት? አንደበታችሁ፣ ልባችሁ፣ እግራችሁ እንዴት ቢጨክን ነው በምናኔ ውስጥ ወዳሉት አባቶቻችን ገዳም ድረስ ሄዳችሁ እንዲህ አይነት መከራ የምታደርሱባቸው ተው፣ እግዚአብሔር ይፈርዳል። ተው፣ እግዚአብሔር ነገ ዋጋቸውን ይሰጣቸዋል። በዚህ ምድር እንኳ ፍርዱ ባይደርሳችሁ በሰማይ በአባታችን መንበር ነገ ሁላችንም እንደ ብራና ዓለም ሲጠቀለል ወደምን ሄድበት ለእያንዳንዳችን ዋጋችን ይሰጣል። በዚህ ልክ ግን መከራው፣ በዚህ ልክ ሰቆቃው በአባቶቻችን ላይ ሲደርስ የሃይማኖት አባቶቻችን ምን ላይ ነው ያላችሁ? መንግስትን ተዉት፣ ገዳዮቹንም ተዋቸው። አቅደው አልመው ይቺ ቤተ ክርስቲያን የኖረችው በገዳማውያን አባቶች ነው ተብሎ ጥናት ተደርጎ እየተገደሉ ነው። ሌላው ይግደለን። የሃይማኖት አባቶቻችን በተለይ በአምስት ኪሎ ተቀምጣችሁ ቤተ ክርስቲያኗን እንመራለን ብላችሁ የተቀመጣችሁ ብፁዓን አባቶቻችን ለምንድ ነው ለአባቶቻችሁ ለወንድሞቻችሁ ለጓደኞቻችሁ በመሳሪያ ተደብድበው ሲያልቁ ድምፅ እንኳን መሆን የከበዳችሁ? ተው አትግደሏቸው ለማለት እንኳን ለምንድ ነው አንደበታችሁ መከፈት ያልቻለው? ሰሞኑን እያየን ነው። የዛሬ ዓመት ጥር 14 ላይ እንዳየነው እንደተመለከትነው ነው። ቤተ ክርስቲያንን ወክተው ማለት ይቻላል ከቤተ ክርስቲያን ኮብልለው ጨረቃው ጵጵስና ብዙ ቤተ ክርስቲያንን አድምተው ብዙ ዋጋ አስከፍለው፣ እባካችሁን ቤተ ክርስቲያን የይቅርታ ቤት ነች፣ የዓለም ፍርድ ቤት አይደለችም። የዓለም ፍርድ ቤት አንድ፣ ሁለት፣ ሶስት ብሎ ጥፋታችሁን ዘርዝሮ በፍርድ ቤት አቁማ መጨረሻም ደግሞ እስር ቤት ትለቃለች። ቤተ ክርስቲያን ግን እንዲህ አይደለችም። ኑ ይቅርታ ጠይቁ፣ ወደ እግዚአብሔር ተመለሱ፣ ወደ ቤታችሁ፣ ወደ ቅድስት ቤተ ክርስቲያን አስተምራ ለዚህ ላደረሰቻችሁ ወደ ቤተ ክርስቲያናችሁ ተመለሱ ያንን መከራችሁን ያንን ችግራችሁን ቤተ ክርስቲያናችን ይቅር ትላለች። እናንተን አትጠላም። በዓለም አደባባይ አታቆማችሁም። የይቅርታ ቤት ነች፣ የሰላም ቤት ነች፣ የፍቅር ቤት ነች ብላ ቤተ ክርስቲያናችን ጥሪ አድርጋ ብዙዎቹ ሲመለሱ የተወሰኑት አሻፈሬ ብለው ቀርተዋል። የእግዚአብሔር ፈቃዱ ሆነው በጊዜው የጨረቃ ጵጵስናውን ሲመሩት የነበሩት አባት በይቅርታ ወደ ቤተ ክርስቲያን ተመለሱ። በይቅርታ ከተመለሱ በኋላ ቤተ ክርስቲያናችን ደግሞ ይቅርታ ቤት ነችና ይቅርታውን ተቀብላ የተሻለ ስልጣን ሰጥታ ዛሬ በጠቅላይ ቤተ ክህነት ላይ ኃላፊነቱን አስቀምጣ ስራ እንዲሰሩ ፈቅዳለች ቤተ ክርስቲያን። ስለዚህ ትናንት ይዘዋቸው የሄዱትን ኑ ተመለሱ ብለው በአንድም በሌላም መልኩ ወደ ቤተ ክርስቲያን እንዲመለሱ አድርገዋል። በዚህ ደስ ብሎናል። ሌሎችም የቀሩትም ደግሞ እንደሚመጡ ተስፋ እናደርጋለን። ይሄ ብቻ አይደለም። ሰሜን አካባቢ ያለው የመንበረ ሰላማም በእንዲህ አይነት መልኩ ታይቶ ነገ ወደ ቤተ ክርስቲያን ይቅርታ ጠይቀው በአንድነት ብፁዓን አባቶቻችን፣ መነኮሳት አባቶቻችን፣ ሊቃውንት አባቶቻችን አንድ ሆነው ለቤተ ክርስቲያናችን ቢያገለግሉ ደስ ይለናል። ደስታውን አንችለውም። በመመለሳቸው ደስ ብሎናል። የመመለሳቸው ዜና እንደተሰማ በቤተክርስቲያኗ ሚዲያ በሌሎች ሚዲያ በሰፊው እየተሰራጭ ነው። ደስ ብሎናል። አንቃወምም። የሞቱት አባቶቻችን ግን በእንዲህ አይነት መከራ ሲያልፉ መግለጫ እንኳን ማውጣት ለምንድን ነው የከበዳቸው? ብፁዓን አባቶቻችን ወንድሞቻችሁ ጓደኞቻችሁ፣ የሃይማኖት አባቶቻችሁ በትህርምት፣ በእድሜያቸው፣ በቅድስናቸው፣ በንጽህናቸው ራሳቸውን ለእግዚአብሔር በማስገዛት በእጥፍ የሚበልጡ አባቶቻችሁ፣ ለእናንተም ለቤተ ክርስቲያንም የሚጸልዩ አባቶቻችሁ ሲገደሉ ለምንድን ነው ዝም የምትሉት? ከእናንተ እስኪመጣ ነው ወይ የምጠብቁት? ለምንድን ነው መንግስትንስ እንዲጠብቅ ጥያቄ የማታቀርቡት? የሃይማኖት አባቶቻችን በየጊዜው እንዲህ እየተገደሉ እኛም እያለቀስን፣ እናንተም በዝምታ እንዲህ ነው ወይ ቤተ ክርስቲያናችንን ቀጣይ የምናስቀጥላት? ስለዚህ ብፁዓን አባቶቻችን ከላይም ከታችም ያላችሁ፣ በሀገር ውስጥም ከሀገር ውጭም ያላችሁ እባካችሁ ለአብነት መምህራኖቻችንና፣ ለገዳማውያን አባቶቻችን፣ ለካህናት አባቶቻችን ቅድሚያ ልንሰጥ ይገባል። ይችን ቤተ ክርስቲያን ለማጥፋት እውነተኛ የብህተውና ህይወቱ የሚመላለሱ አበው አባቶቻችንን ማጥፋት የቅድሚያ ስራቸው እንደሆነ ዓለም ተዘጋጅቶበታል። ዓለም እየሰራበት ነው። ይህንን መቃወምና ማስቆም የሚቻለው ከላይም ከታችም ያሉ አባቶቻችን ልጆቻቸውን ባንድ አስከትለው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ለሃይማኖታችን እንቆማለን፣ ለቤተ ክርስቲያናችን እንቆማለን፣ ለገዳማውያን አባቶቻችን እንቆማለን የሚል በአንደበት ብቻ የሚገለጥ ሳይሆን ከልባችሁ ሆናችሁ ለቤተ ክርስቲያን ልትሰሩልን ይገባል። እንጂ ትናንትም ተገለን፣ ዛሬም እየተገደል፣ ነገም እየተገደል መገደላችን መቼ ነው የሚቆመውን? መሞታችን መቼ ነው የሚቆመው? እግዚአብሔር በዚህ ምድር ላይ ፈቅዶልን እስከ ኖርን ድረስ እንዴት ነው የምድር ወንበዴዎች በዚህ ምድር ላይ እንዳንኖር ኃይላቸውንና ጉልበታቸውን ተጠቅመው ለዛውም በጾምና በጸሎት የደከመን ሰውነት በጥይት ደብድበው የሚገሉት? እባካቸው አባቶቻችን ከእናንተ እስኪመጣ ጠብቁ። ለአባቶቻችን ድምፅ ሆኗቸው። የሃይማኖት ልጆቻችን በብዙ እየቆሰሉ ነው። በብዙ ነገር አቁስለናቸዋል። በስነ ምግባር የምናቆስላቸው አንሶ በእምነት መድከማቸውን የምናቆስላቸው አንሶ በብዙ በብዙ ነገር ዘርዝረን በማንጨርሰው በብዙ ነገር የሃይማኖት ሰዎቻችን እያደከምናቸው ነው። ስለዚህ በዚህ ደግሞ የሃይማኖት አባት እንዲህ አይነት አሉ ብሎ በየገዳሙ እየሄደ በእንባ በተጨነቀ ባዘነ፣ መከራ በደረሰበት ሰዓት የሚጽናናባቸው አባቶቻችን በእስርና በጥይት እየተደበደቡ ሲሞቱ ድምፅ ካልሆናቸው፣ ከኛ በላይ እናንተ ስለምትሰሙ ከኛ በላይ መንገዱን ስለምታውቁት ማስቆምም ስለምችሉ፣ ከላይ ላለው አካል የማያስቆምና የማይችል የማይጠብቅ ከሆነ የቤተ ክርስቲያን ልጆቻችን እኮ የቤተ ክርስቲያን አባቶቻቸውን ለመጠበቅ አንገታቸውን መስጠት የሚችሉ ትንታግ የቤተ ክርስቲያን ልጆች አሉ፣ አይተናል። ቤተ ክርስቲያን ስትደፈር ከፊቱ ነው መጀመሪያ እኛን ምቱን፣ የሚሉ መጀመሪያ እኛን ጨርሱን የሚሉ የቤተ ክርስቲያን ትንታግ ልጆች አሉ። ስለዚህ መንግስት የማይችል ከሆነ ደግሞም እንደማይችል ቢችልም ደግሞ እንደማያስጥለን እንደማይጠብቀን ለዘመናት አይተናል፣ ለዘመናት ተመልክተናል። ስለዚህ ገዳማት በቤተ ክርስቲያን ልጆች እንዲጠበቅ ከላይ ያላችሁ አካላት ይህንን በደንብ ተወያይታችሁ ተነጋገራችሁ፣ ለቤተ ክርስቲያናችን መፍትሄ ስጡ። ለአብነት መምህራኖቻችን መፍትሄ ስጡ። ለገዳማውያን አባቶቻችን መፍትሄ ስጡ። ትውልዱ በብዙ ነገር እየደከመ ነው። አባቶቹን ደግሞ በማጣት የበለጠ እንዲዝልና እንዲጠፋ ተስፋ እንዲቆርጥ አናድርገው። ከዚህ በላይ ብዙ እንዳንል ወደ አባቶቻችን ቀና ብሎ መናገሩ ብዙ የሚገባ አይደለም። ከዚህ አንጻር እንደ ቤተ ክርስቲያን ልጅነታችን የሚያሳስበንንና አባቶቻችን እየሞቱ ዝም ማለት ስለሌለብን በቤተ ክርስቲያን ተወልደን በቤተ ክርስቲያን አድገን የቤተ ክርስቲያኗን እንጀራ እየበላን ይችን ቤተ ክርስቲያን ከዚህ ያደረሱ አባቶቻችን በእንዲህ አይነት መከራ ሲያልፉ ዝም የሚል ሞራልና ሕሊና ስለሌለን ነው እየጮህን ያለ ነው። ስለዚህ የስካሁኑ ሆኗል። ለዘላቂ ሰላም አባቶቻችን ተረጋግተው ለሀገር ለቤተ ክርስቲያን እንዲጸልዩ ቢያንስ ሰላም እንዲሰጣቸው ሰላም እንዲሆንላቸው የሚበላው የሚጠጣው በዚህ ክረምት ይታወቃል። ምንም ነገር የለም። ሁሉም ገዳማት አባቶቻችን በረሃም ነው ያሉት። የአብነት ተማሪዎች በረሃም ነው ያሉት። ቢያንስ ረሃቡን እንኳ በሰላም ሆነው በጸሎት ሰአሊ ለነ ቅድስት እያሉ እንዲኖሩ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 የእግዚአብሔር ምስጋና የማይቋረጥባቸው ገዳሞቻችን ዛሬ መከራ ላይ ነው ያሉ ስቃይ ላይ ነው ያሉት ክርስትና ዛሬ እየተሰደደሽ ነው የደም ዋጋ እየከፈለሽ ነው ሃይማኖታችሁን አስቡ ዘላለም አንኖርም ጨክኑ ክርስቲያኖች ጽኑ በሃይማኖታችሁ ሃይማኖታችሁን ጠብቁ። ክርስትናችሁን ጠብቁ። ታሪካችሁን ለልጆቻችሁ ንገሩ። ሃይማኖታችሁን ለልጆቻችሁ አስተምሩ። አስተምሯቸው፣ ንገሯቸው። ሺ ዘመን አንኖር፣ ለዘላለምን በዚህ ምድር ላይ አንቀርም፣ እንሄዳለን ሁላችን። እውነትን ይዘን ብንሄድ ይሻለናል። እውነትን ይዘን ብንጓዝ ይሻለናል። ሃይማኖታችንን ጠብቀን ብንጓዝ ይሻለናል።